ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። ለብሔራዊ ጥቅም መረጋገጥ ኢትዮጵያ አንድነትን ማረጋገጥ ቁልፍ ጉዳይ ነው ሲሉ የሐረሪ ክልል በብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሶ ገለጹ። በሐረሪ ክልል ከሕዝብ ግንኙነትና ኮሚኒኬሽን ባለሙያዎች ጋር በብሔራዊ ጥቅምና ጂኦ ስትራቴጂክ ቁመና ላይ ውይይትም ተካሂዷል። ፈቃዱ በላይ ዝርዝር አለው። በሐረሪ ክልል ከህዝብ ግንኙነትና ኮሚኒኬሽን ባለሙያዎች ጋር ብሔራዊ ጥቅምና ጂኦስትራቴጂ ቁሟና ላይ ውይይት ተካሂዷል። በውይይት መድረኩ ላይ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንዳሉት የሀገርን ብሔራዊ ጥቅም ማስከበር የህልውና ጉዳይ ነው። የሀገራችን ብሔራዊ ጥቅም በማስከበሩ ሂደት የሚዲያና ኮሚኒኬሽን ሚና ከፍተኛ ነው። በመሆኑም መንግስት የሀገሪቱን ብሔራዊ ጥቅም በማስጠበቅ የሀገርን ሕልውና ደህንነትና ብልጽግና አቅምን በማጎልበት ኢትዮጵያን ተጽዕኖ ፈጣሪ ሀገር ለማድረግ የጀመራቸውን ስራዎች ማገዝና መደገፍ እንደሚገባ ገልጸዋል። በተለይ አሰባሳቢ ትርክቶች የበላይነት እንዲይዙ በማድረግ በሀገሪቱ የጋራ መግባባት እንዲፈጠር ትኩረት ሰጥቶ መስራት እንደሚገባም ገልጸዋል። በዚህም የሚዲያና ኮሚኒኬሽን ዘርፉ ብሔራዊ ጥቅሙን በተመለከተ ለማህበረሰቡ ግንዛቤ በማስጨበት ሀገራዊ አንድነት በማጎልበት ህዝቡ ብሔራዊ ጥቅሙን ለማስጠበቅ በጋራ እንዲቆም የሚያስችሉ ተግባራት ማከናወን ይገባል። የሚዲያና ኮሚኒኬሽን ዘርፍ የአፍራሽ ኃይሎችን እኩይ ተግባር ከማጋለጥ ባሻገር የኢትዮጵያን ብሔራዊ ጥቅም አጀንዳ እያደረገ የኮሚኒኬሽንና ሚዲያ ስራ ሊሰራ ይገባል ብለዋል። በመድረኩ ላይ ሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ዲኒር ዩሱፍ ብሔራዊ ጥቅም ና ጆ ስትራቴጂክ ቁመና ላይ ያተኮረ መነሻ ጽሁፍ አቅርበው ውይይት ተደርጎበታል። በመድረኩ ላይ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳን ጨምሮ ከፍተኛ አመራሮችና ከተለያዩ ተቋማት የተውጣጡ የህዝብ ግንኙታ አመራሮችና ባለሙያዎች ተገኝተዋል። የእሬቻ በዓልም አንድነትን ይቅርታንና እርቅንና ወንድማማችነትን የሚያጎልበት መሆኑን የሐረሪ ክልል አባገዳዮች ጉባኤ ምክትል ሰብሳቢ ገለጹ። በ2018 የእሬቻ በዓልም ለሀገር ማንሰራራት በሚል መሪ ቃል ይከበራል። ፍቃዱ ለትዕግስት በለጠን ዘገባም ማዶስ ዳምጤት አቅርቧለች። የእሬቻ በዓል አንድነትን ይቅርታን እርቅና ወንድማማችነትን እንደሚያጎለብት የሐረሪ ክልል አባ ገዳዎች ጉባኤ ምክትል ሰብሳቢ አቶ ጠይብ አሊ ገልጸዋል። አቶ ጠይብ አሊ ከሐረሪ ክልል መገናኛ ብዙኃን ኤጀንሲ ጋር ባደረጉት ቃለ ምልልስ እንደተናገሩት በዓሉ የኦሮሞ ሕዝብ ከክረምት ጨለማ ወደ ጸደይ ብሩህነት የተሸጋገረበት አምላካቸውን የሚያመሰግኑበት ነው ብለዋል። እሬቻ ባህላዊ የምስጋናና የእርቅ በዓል በመሆኑ የኦሮሞ ሕዝብ የኦሮሞን ባህልና ወግ በመጠበቅ አንድነትን ወንድማ ተደራማችነትን በማጠናከር ሊያከብረው ይገባል ሲሉ ተናግረዋል። እሬቻ ማለት የሰላም በዓል ነው። የብሔር ብሔረሰቦች የአንድ ላይ ተሰብስቦ የሚያከብር በዓል ነው። ይሄ በዓል ሃይማኖትም አይደለም። አንድ አንድ ሰዎች ይሄ በዓል ሃይማኖታዊ ነው፣ የክርስቲያን ሃይማኖት የሚከበሩበት ነው የሚሉት አለ። ሙስሊም ውስጥ የሆኑ ግን ይሄ ሃይማኖታዊ አይደለም ብሔረሰቦች ሁሉ መጥቶ አንድ ላይ የሚያከብር እሬቻ ሃይማኖታዊ በዓል ሳይሆን ጥንታዊ የኦሮሞ ባህል ነው ብለው የአንድነት ምልክት የሆነውን በዓል እሴቱን በጠበቀ መልኩ ሊከበር ይገባልን ብለዋል። እሬቻ ከየትኛውም ሃይማኖትና ፖለቲካ የጸዳ መሆኑን ጠቁመው በዓሉ በስኬት እንዲጠናቀቅ ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። እኔ ይሄ በዓል እንደባገዳ የሚናገረው ይሄ በዓል ሃይማኖታዊ አይደለም፣ የሃይማኖት በዓል አይደለም። ይሄ በዓል እንትን ነው የህዝቡ አንድ ላይ ተሰብስቦ አንድ ላይ ሙስሊሙም ክርስቲያኑ ሁሉም አንድ ላይ አንድነታቸውን የኢትዮጵያ ህዝብ አንድነታቸውን የሚያጠናክሩበት ነው እሱ ነው እንጂ ወደ ሃይማኖት እንዳይወስ አሁን የሐረሪ ክልል ባህልና ቱሪዝም ቢሮ ይህ ነገር አዘጋጅቶ ሰውም አዘጋጅቶ አባገዳም ገዳም ሀደ ሲቄም ወጣቶችም ቀይሮ ሁሉም አዘጋጅቶ ዝግጅት ላይ ነው። ደግሞ የፋናል ውይይቱም ተደርጎ ሁሉም ባለስልጣን እዛ ላይ ተገኝቶ በደንብ አከብረናል። እዛ ሐረር ውስጥም አሁን ወደ ፍንፍኔ ሄደን ልናከብር ዝግጅት ላይ ነን። ሁሉም በሰላም በአብሮነት የምናከብር በዓል ነው። በመጨረሻም እንኳን ለ2018 ኢሬቻ በዓል በሰላም አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። በሐረሪ ክልል በሶፊ ወረዳ አርሶ አደሮች አትክልትና ፍራፍሬን በማምረት ተጠቃሚ የሆኑ እንደሚገኙ አስታወቁ። ምርታቸውንም በስፋት ለገበያ እያቀረቡ እንደሚገኙ ነው የገለጹት። ዘገባው የአደም ኢብራሂም ነው። ፍቃዱ በላይ ዝርዝሩን ያቀርበዋል። ሐረሪ ክልል በሶፊ ወረዳ አርሶ አደሮች አትክልትና ፍራፍሬ በማምረት ተጠቃሚ እየሆኑ እንደሚገኙ አስታውቋል። በዚህም መሰረት አርሶ አደሮቹ ሽንኩርትና ሌሎች አትክልቶችን በማምረት ውጤታማ ስራ እያከናወኑ እንደሚገኙ አስታውቋል። በወረዳ ያነጋገርናቸው አርሶ አደሮች ሸምሸዲን ዛሂርና ጋዛሌ አብዲ እንደተናገሩት ከዚህ በፊት ኋላ ቀር በሆነ መልኩ ሲያመርቱ የነበረ መሆኑ ጠቁመው፣ በዚህም ከእጅ ወደ አፍ የሆነ ሕይወት ሲኖሩ የነበረ መሆኑን ተናግረዋል። ነገር ግን በአሁኑ ጊዜ አርሶ አደሮች ጥልቅ የውሃ ጉድጓዶችን በመቆፈርና ውሃ በማጠራቀም በበጋና በክረምት ማምረት ከጀመሩ በኋላ ኑሯቸው መሻሻል ማሳየቱን ተናግረዋል። ሽንኩርት እያመረትን ነው። ቀደም ሲል የምናውቀው ማሽላና የበቆሎ ምርት ብቻ ነው። አሁን ግን የአታክልት ምርት ማምረትም ጀምረናል። አርሶ አደሩ በአሁኑ ወቅት ኑሯቸውን እያሻሻሉ ቢሆንም የመቆፈሪያ መሳሪያ እጥረትና ተደጋጋሚ መብራት መጥፋት ችግር የተጋረጠባቸው መሆኑን ገልጸዋል። ኮቴ ኢፋት ወይ ወልቀበት ጋ ጭጭታን ኢፋን ጅራ ረ መብራት መቆራረጥ ችግር አለ። ከሶፊ ወረዳ ኤሌክትሪክ ቅርንጫፍ ጋራ እንፈታለን ብለን እየሰራን ነው። ከድር እንዳሉት የመብራት መቆራረጥ ለመፍታት ለባህር ሻከራት እየተሰራ ነው ብለዋል። ቡላን መ በለማራ ቀ ጃ አርከተ ኢንጂሬ ከባለፈው ምርት አርሶአደሮች አደሮ 200 ሺህ እስከ 600 ሺህ ብር ማግኘት ችለዋል። የጽህፈት ቤቱ ኃላፊ አያይዞም ውሃ በማቆር ማመት ከሁለት ጊዜ በላይ ማምረት የአርሶአደሩን ገቢ ማሳደግ ረገድ ሚናው የጎላ መሆኑን ገልጸዋል። የሮ ቢሮን ቆና ለንጂ ድሩ ነው። በአርሶአደሩ ማሳ ላይ የልምድ ልውውጥ ስልጠና እየሰጠን ለጠቅላላው ግብርና ፓኬጅ መሰረት በመጣል ላይ እንገኛለን። ባሳለፍነው አመት በ ክረምት ወቅት አርሶ አደሮች በወረዳው ከ450 ሄክታር በላይ የአትክልትና ፍራፍሬ በተሰራው ልማት አርሶ አደሮቹ ከ200 እስከ 600 ሺህ ብር ገቢ ማግኘት መቻላቸውን ገልጸዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች በአምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ ይካሄዳል። በሌላ ዜና ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእሬቻ በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። ለእኝምና ሌሎችንም አገር አቀፍ ጉዳዮች አዩብ ካዛሬ ወደ እናንተ ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል። እንዲሁም በሕገ መንግሥቱ የሪፐብሊኩ ፕሬዚዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍት ተገልጿል። በዚህም መሰረት መሠረት የስድስተኛው ምክር ቤት አራተኛ ዓመት የስራ ዘመን የተጠናቀቀ ሲሆን አምስተኛ ዓመት የስራ ዘመን የመክፈቻ ስነስርዓትም ሥርዓትም ፕሬዚዳንት ታዬ አስቀጽላሴ በተገኙበት በመጪው ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ተገልጿል። በመክፈቻ ስነ ስርዓቱ ፕሬዚዳንት አያዝ ቀስላሴ ለሁለቱ ምክር ቤቶች አመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስቱን አመታዊ እቅድ የሚያቀርቡ ይሆናል። የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ እንደሚገኙ ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በዓሉን አስመልክቶ ባስተላለፉት መልእክት ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ ያቅርባል። የዘንድሮውን ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደሳላችሁ እንኳን ደሳልም ብለዋል ኦሮሞ መልክ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራ እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው ሲሉም ተናግረዋል። ባለፉት ዓመታት አዲስ ሀሳብ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪ ማግዞን በበርካታ ችግሩ ሰዎች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል ሲሉም ገልጸዋል። በ2018 ዓመተ ምሕረትም የኢሬቻ እሴቶች የሆኑትን ሰላም ምሕረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። በኢንዱስትሪ ዘርፍ የተፈጠሩ እድሎች ለአምራች ኢንዱስትሪ ምርታማነት የላቀ ሚና አላቸው ሲሉ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ምርታማነትን መጨመርና የአምራች ዘርፉን እድገት ማሳደግ የሚያስችሉ የፖሊሲ የስትራቴጂና የተቋማት ቅንጅታዊ አሰራር የሚያጠናክሩ የማሻሻያ ስራዎች መከናወናቸውን ጠቁመዋል። በኢትዮጵያ ታምርት ንቅናቄ የመሠረተ ልማት አቅርቦትና አካታች የኢንዱስትሪ ልማት ተግባራዊ በመደረጉ ለዘርፉ መነቃቃት ትልቅ እድል ፈጥሯሉ ያሉት የኢንዱስትሪ ገበያ ሰው ድርሻ 30 በመቶ እንደነበር ጠቁመው በተከናወኑ የለውጥ ተግባራት ምጣኔውን ወደ 45 በመቶ ከፍ ማድረግ እንደተቻለም ገልጸዋል። በዘርፉ የሚፈጠረውን የስራ ዕድል በእጥፍ በመጨመር ያለውን ሚና ማጉላት መቻሉ ነው ያብራሩት። የህዳሴ ግድብን ጨምሮ በትናንትና ዕለት የተመረቀውና የኢነርጂ ምንጭ የሆነው የተፈጥሮ ጋዝ ፕሮጀክት ለዘርፉ ማንሰራራት ትልቅ ዕድል ይዞ መምጣቱንም አመላክተዋል። ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ ይደረጋል ሲል የሲቪል ሰርቪስ ኮሚሽን ገልጿል። መንግስት በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግ የፌዴራል ሲቪል ሰርቪስ ኮሚሽን ገልጿል። የፌዴራል ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደሞዝ ጭማሪና በአበል ክፍያ ላይ መመሪያ አስተላልፈዋል። የመንግስት አገልግሎትና የአስተዳደር ፖሊሲ ትግበራ የሚያፋጥን የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ይህ ጭማሪ እንደተደረገ ተናግረዋል። ሰራተኛው ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበት ያሉት ኮሚሽነሩ ተገልጋዩን ሳያጉላላ ስራውን መከወን አምራች ኃይል መሆን እንደሚገባው አሳስበዋል። ደሞዙ ከመስከረም አንድ ቀን 2018 ዓ.ም ጀምሮ ይከፈላል ያሉት ኮሚሽነሩ በክልሎች አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ጥብቅ ማሳሰቢያ ሰጥተዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለሌቱ የነበሩ ዜናዎች የተካተላችሁ ትናበሰን ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ሀይል አብራጭ ቆይታ አድርጋለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘሁ የኔን በዚያ በቃው ጤና ይስጥልኝ።